አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የይት ቤተሰቦቼ እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት ፕሮግራም አንድ ነገር ካለባችሁ እንዴት ማወቅ እንደምትችሉ አንድ ነገር ማለት ወይ አይንናስ ካለባችሁ ወይ ደግሞ ስሂር ካለባችሁ ማለት ነው። አይንናስ ምንድን ነው ብላችሁ ብዙ ጊዜ ጠይቁኝ ያላችሁ ስቲ ማለት ነው፣ ስቲ ወይም ምቀኝነት ማለት ነው እና ምቀኝነት ካለባችሁ ወይም ደግሞ ስሂር ካለባችሁ ማለትም ድግምት ካለባችሁ የምታውቁበት አጭር ምክንያት የምታውቁበት ምክንያቶች ብዙ ምክንያቶች አሉ ሊሆኑ የሚችሉ እነሱን አውርተንባችኋል። አሁን ደግሞ በራሳችሁ ተግብራችሁት ወዲያውኑ እንዳለባችሁና እንደሌለባችሁ የምታውቁበት መንገድ ማለት ነው ምነግራችሁ ከዚም ደግሞ እሱን ለማስወገድ ምን ማድረግ እንዳለባችሁ እዚ ቪዲዮ ላይ ነግራችኋለሁኝ። ቪዲዮ ላይክ እያደረጋችሁ ለይህን መፍትሄ ለሚፈልጉ እንዲደርስ በመተባበር አብራችሁ ይቆዩ። ምንጊዜም እንደምናገረው ሩቅያ ስናደርግ መቼም ቢሆን ወዱ መሆን አለብን ማለት ነው። ስለዚህ ወዱ ከሆናችሁ በኋላ አንድ እጃችሁን ራሳችሁ ላይ ታደርጉና ወይም ቀኝ እጃችሁ ማለት ነው ራሳችሁ ላይ ታደርጉና ሱረቱል ፋቲሃን ሶስት ጊዜ በመደጋገም ትቀራላችሁ። ከዛም ብስሚላ እርቅኒ ሚንኩል ሸይ ዩእዚኒ ሚንኩል ሸር አይን አው ሀሲድ አላሁ የሽፊኒ ትላላችሁ። ይሄ ምንድነው ሶስት ጊዜ ነው የምትሉት ማለት ነው በመደጋገም ከዛም በኋላ አኡዙ ቢከሊማት ታማት ሚንኩሉ ሸይጣንን ወሃማ ሚንኩሉ አይንን ላማ ይህንንም እንደዚሁ ሶስት ጊዜ ትላላችሁ ማለት ነው። ከዛም በኋላ ይህንን በምትሉበት ጊዜ የሚያዛጋችሁ ከሆነ እንቅልፍ እንቅልፍ የሚላችሁ ከሆነ ወይም ደግሞ አልቅሱ አልቅሱ የሚላችሁ ከሆነ ማለት የመጨናነቅ ባህሪ ካለባችሁ ማለት ነው የሚያንጠራራችሁ ከሆነ እናንተ መሱድ ናቸው ወይም ደግሞ አይንና ሳለባቸው ወይም ደግሞ ድግምት አለባቸው ማለት ነው ባጭሩ። ስለዚህ ወደ መፍትሄው መግባት ግዴታ ነው ማለት ነው። ስለዚህ መፍትሄው ደግሞ ምንድ ነው? አብረን እንይ እስኪ። በመጀመሪያ ሰባት ወረቅልቃር እናዘጋጃለን። እንደዚህ ምስሉ ላይ በምታዩት የተስተካከለ ሙሉ መሆን አለበት ማለት የተሸረፈ መሆን የለበትም መጠኑ ግን ትንሽ የሚሆን ትልቅ የሚሆን ችግር የለውም ግን አረንጓዴና ማለትም እርጥብ ማለት ነው እና ሙሉ የተሸረፈለት ወይም የተበሳ የሆነ ነገር እንዳይኖረው ማለት ነው። እንደዚህ አይነት ኖርማል ወረቃ አውራቅ ወይም ደግሞ ወረቃ አስዱር ካመጣችሁ በኋላ ሁለት ድንጋዮች፣ እነዚህን ቅጠሎች ሚፈጭ ወይም ለማድቀቅ የሚሆን ድህና ድንጋይ ታመጣላችሁ ማለት ነው። ሁለት ድንጋዮች። ወረቃው ሰባት ፍሬ መሆን አለበት እነዛን ሰባት የወረቀት ስድር ወረቀቶች ወይም ደግሞ ቅጠሎች ማለት ነው በድንጋው ላይ ትፈጩታላችሁ፣ አድቅቃችሁ ማለት ነው። ከዛም በኋላ ንጹሕ ውሃ በጀርደል ታመጡና ወይም ደግሞ በባልዲ ማለት ነው ታመጡና እዛ ላይ ትጨምሩታላችሁ፣ ቅጠሉን የፈጫችሁትን የስድር ቅጠል ማለት ነው። ቀደምም ሲል እነግራችኋለሁ ይህን ስታረጉ ማለትም ቁርአንን ስትቀሩ ንጹህ መሆን አለባችሁ ማለት ወይም ወዱ መሆን አለባችሁ ማለት ነው። ስለዚህ በዚህ የተፈጨ የወረቀት ስድር ቅጠል የጨመራችሁበት የባልዲ ውሃ ላይ ማለት ነው ማለት ውሃው ለገላችሁ መታጠቢያ የሚበቃ መሆን አለበት፣ ንጹህ መሆንም አለበት። ምክንያቱም አሁን እስከ መጨረሻው ቪዲዮን ስትከታተሉ ለምን እንዳልኳችሁ ይገባችኋል ማለት ነው። እና እዛ ውሃ የተፈጨ ቅጠል የጨመራችሁበት ውሃ ላይ በመጀመሪያ አያተል ኩርሲን ትቀራላችሁ ስትቀሩ በትክክል መሆን አለበት ማለት ነው። ከዛ በመቀጠል ደግሞ ሱረቱል ኤክላስን ትቀራላችሁ። ከዛ በመቀጠል ሱረቱል ፈለቅን ትቀራላችሁ። ከዛ በመቀጠል ደግሞ ሱረቱን ናስን ትቀራላችሁ ማለት ነው። እነዚህን የቁርአን ሱራዎች ከቀራችሁ በኋላ በትክክል ማለት ነው ሌላ ድምፅ ምናምን መሆን መኖር የለበትም። ምክንያቱም ትክክለኛ ሕክምና ለማገኘት ማለት ነው። እንዳያፈርሰው ማለት ነው እና ከዚህ ውሃ እንደዚህ አድርጋችሁ ካዘጋጃችሁ በኋላ አንድ ኩባያ ወይም ብርጭቆ ታመጡና ከሱ ላይ ትጠልቃላችሁ ከውሃው ላይ ማለት ነው። ከዛም በኋላ በመጀመሪያ እንዴ ቢስሚላ ትሉና አንድ ጉንጭት ትጠጣላችሁ። ሁለተኛም እንደዚሁ ቢስሚላ ትሉና ሁለተኛ ትጠጣላችሁ። አንዳንድ ጉንጭ ማለት ነው። ሶስተኛ ጊዜም እንደዚሁ ቢስሚላ ብላችሁ ትጎነጫላችሁ ማለት ነው። ከዛ በመቀጠል ሌላውን የተረፈው ውሃ ደግሞ ከራስ ፀጉራችሁ እስከ ግርጽ ጥፍራችሁ ድረስ ገላችሁን ትታጠቡበታላችሁ ማለት ነው። በስ እንደዚህ ካደረጋችሁ በትክክል ከለፋችሁ አይቀር ማለት ነው። ጭር ማለት አለበት። በትክክል ይህንን ካደረጋችሁ ወዲያ ወዲህ ሳይል በፍጥነት መፍትሄውን ማግኘት ትችላላችሁ ማለት ነው። ስለዚህ ተጠቀሙበት። እስከ ዛሬ እንድታደርጉ ካልኳቸው የተሻለ ይሄ እየፈጠነ ነው፣ ወይም ደግሞ የተሻለ ነው ብዬ ነው የማስበው። ምክንያቱም ስራዎቹን የምትቀሩት አንዳንድ ጊዜ ነው። በዛ ላይ ደግሞ ያው ቅጠሉን ለማግኘት የሚከብዳችሁ ሰዎች ትኖራላችሁ። የቅጠሉ ምስል አሁን እዚህ ላይ እያስቀመጥኩት ለዚህ ብዬ ነው። ኢትዮጵያ ላላችሁ ሰዎች ብዙ ጊዜ ትቸገራላችሁ። ኢትዮጵያ ውስጥ ወረቀት ስዱር ነው የሚባለው የስድር ቅጠል ነው የሚባለው ብዙ አላቀውም እኔ እራሴ ግን ያው በአማርኛ የስድር ቅጠል እንደሚባል ነው የማውቀው ማለት ነው። ስለዚህ ምናልባት ሁሉም አካባቢ ላይኖር ይችላል። ግን እነዚህ የበርበሬና የሽሮ ቅመም የሚሸጡ ሰዎች ጋር ድንገት ካለ ብትጠይቁ የተመረጠ ነው ማለት ነው። ማለትም ቅጠሉን ካወቃችሁ ድንገት አረንጓዴውን ማገኘት ምናልባት ሊከብዳችሁ ስለሚችል ብቻ ለማንኛውም እንግዲህ አረንጓዴውን ካጣችሁ ደረቁን ተጠቀሙት። ግን የተመከረ ወይም የታዘዘው አረንጓዴ ወይም እርጥቡ ነው ማለት ነው። እና ይህ ሕክምና ደግሞ አዲስ የመጣ ወይም ደግሞ ሰዎች ተፈላስፈው አሁን ላይ የተጠቀሙት ወይም የተፈላሰፉበት ሳይሆን በድሮ ነቢያቶች እና ዑለማዎች የተመሰከረለት የሲሄር ወይም የሂስት የህክምና መጠቀሚያ ፍቱን መድኃኒት እንደሆነ የተነገረለት ነው ማለት ነው። እና ተጠቀሙበት። ይህን አይነት መፍትሄ ለምትፈልግ ለምትፈልጉ ወይም እንደዚህ አይነት በሽታ ላለባችሁ እንደተጠቀማችሁበት ወይም እንደምትጠቀሙበት እንዲሁም ደግሞ እንደሚጠቅማችሁም ተስፋ አድርጋለሁ። እንግዲህ ያው ወሩ የረመዳን የራህመት ወር ነው። በዱዓም በርቱ። እስኪ በሚቀጥለው ደግሞ ርዝቅን የሚከፍት በርን የሚከፍት የተዘጋ በር ምኞታችን ሳይሳካ እምቢ ያለን ችግር የሚቀርፍ የዱዓ አይነት ምን እንዲሆን ይህ ጀላችሁ መጣለውኝ እንድትራችሁ ተስፋ አድርጋለሁ ወይም እንደምትወዱ ተስፋ አድርጋለውኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ሮመዳን እያልኩ ያላችሁ በሰላማችሁ ሂብሳ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።